አዲስ አበባ ሰሜን ጫፍ ላይ እየወጣን ነው። ይህ የእንጦጦ ተራራ ቃሌ ተራራ የሚባለው አቡነ ሀብተ ማርያም ገዳም የሚገኝበት ነውና አብራችሁን በመዝለቅ እንድትከታተሉ እንጋብዛችኋለን ከዛም መጥታችሁ ከበረከቱ እንድታገኘ። መንገቱ ዳገታማ ነው ግን የሚያምር ኮብልስቶን አለ። ስትመጡ ከአዎ ጄጄን እንዳለፋችሁ ውንጌትን እንዳለፋችሁ ከአውጄጄ ጋር ከዛ ወደ ቀኝ ትገባላችሁ። ትንሽ ዳገት ያለው ነገር ነውና ለዳገት ደግሞ መሮጥ አይመከርም። ቀስ ብሎ እየተወጣ እንዲህ በአማረ እና በተዋበ ጫካ ውስጥ እየተጓዛችሁ ይህን የመሳሰሉ ተፈጥሮ በተለይም ደግሞ ኢንዲጂኒየስ ወይ ደግሞ ሀገር በቀል ተክሎችን እያያችሁ ወደ ተራራው መውጣት ነው። አብረን እንዝለቅ። ስቴቲዮን ይህን ይመስላል እንግዲህ ጆ ያርጉት ኑ ቤተ ክርስቲያኑንም ተሳለሙ። ቦታውን የሚሁድ እዚህ ጋር እንግዲህ በአረንጓዴ ልማት ሞይንኮ የተከላቸው ዛፎች የሚገኙ ነው። መንገዱ እዚህ ጋር ወደ ሁለት ይሄዳል። ቀጥታ ወደ ጋርደን ነው። እኛ ግን እዚህ ጋር እንደምትመለከቱት አቡነ ሀብተ ማርያም ምስላቸው ወዳለበት ወደ ቀኝ እንታጠፍና ወደ ቃሌ በዚህ በኩል እንሄዳለ። ይህንን ይመስላል ዛት የተቆረተ ያፈጃጁት ነው። ደርሰናል። ቤተ ክርስቲያኑ አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባ የቆርቆሮ አጥር ይታያል። ውስጥ ገብተን ደግሞ ያለውን አብረን የምናይ ይሆናል። ደርሰናል። ወደ ቤተ ክርስቲያኑ የምንገባ ይሆናል። ው እንደ ጽሁፉንም ማንበብ ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የቃሌ ተራራ ደብረ መድኃኒት አቡነ ሐብተ ማርያም ቅድስት ልደታና ቅድስት አርሴማ ገዳም 1992 ዓመተ ምሕረት ተመሰረተ ይላል። ወደ ውስጥ በጋራ አብረን እንግባ። ወደ ውስጡ ዘልቀናል፣ አብረን እንዝለቅ። መኪናዎች ከከተማ እየመጡ እዚህ ቤተክርስቲያን ላይ እንዲህ ያለውን መንፈሳዊ ጉዞ ያደርጋሉ። ቃሌ ተራራ ይህንን ይመስላል። አቡነ ይህንን ይመስላል። የቃሌ ተራራ አቡነ ሐብተ ማርያም ቤተ ክርስቲያን መጣችሁ ተሳለሙት። በጣም የሚያምር ቪው አለው። እንግዲህ በርካቶች በጉዞ ማህበራት ልክ እንደዚህ መጥተው ያዩታል። ና በዚህ በኩል ደግሞ ወደ ላይ ወደ ተራራው አናት የሚያስወጣ አለ። ቃሌ ተራራ አቡነ ሐብተ ማርያም ገዳምን መጥተው ይጎብኙት። ይህንን ይመስላል ቤተክርስቲያኑ ገና በትልቁ ያልተሰራ እንደመቃኝ ሆኖ ግን በጣም የሚያምር ቪው ነው ያለው። ወርታችን ይህን ይመስላል። ቪው ከዚህ አካባቢ ሆኖ ስትመለከቱት ፉሪ ዳምቦቻ ተራራ የረርም ይታያል። ይሄ ከንጦጦ ቼን ኦፍ ማውንቴን አንዱ እንደሆነ የሚነገረው ነው እና ይህንን የቃሌ ተራራ ላይ የሚገኘው የአቡነ ሀብተ ማርያምን ገዳም በመጡ መጎብኘቱ በረከቱ ለእናንተ ነውና ኑና እዩት። በጣም ተፈጥሯዊ ውብ የሆነ ስፍራ ነው። እንደዚሁም በመንፈሳዊ ለጸሎት ለምሕላ ብትመጡ ታተርፉበታላችሁ ማለት ይችላለሁ። ተራራው ይሄ ብቻ ሳይሆን በዚህም እዚህ ቦታ ላይ ከፍታ ይሄን ተራራ ሲወጣ ጫፉ ላይ ደግሞ ሌላ ታሪካዊ እና ሃይማኖታዊ ስፍራዎች ዋሻም አለና ኑ ከበረከቱ ተሳተፉ። ሰዎች በእንደዚህ አይነት መኪና ይምጡ እንጂ እኛም በዚች በትንሿ መኪና መጥተን ተሳትፈን ተመልሰናል ማለት እችላለሁ። መልካም ጊዜ። ኑ ከበረከቱ ተሳተፉ። ይሄ እንግዲህ የተራራው መጀመሪያ ነው። ሰዎች እንዲያሉ እየሞከሩት ነው። እኔም እንደዚህ እየወጣሁ ነው። መጨረሻችን ያሳምርልና እላይ ለመድረስ ያውቃል ይህን ይመስላል እንግዲህ መንገዱ። ኑ እንጆ ያርጉ፣ ተደሰቱበት፣ ተባረኩበት። ይህን የመሰለ ተፈጥሮ ማግኘት ከባድ ነው። ትንፋሽ ቁርጥ ቁርጥ ብል እንግዲህ ያው ከብዶ ነው ማለት ነው። ውበቱ ልዩ ነው። እንደሚትም መለከ መንገድ ልክ እንደዚህ አልፋችሁ ስትመጡ እዚህ ጋር ስለ አደኖዎች ያሉበት መሳለሚያ ቦታ አለ ይሄን ተሳልመን በዚህ ጋር የሚወስዳለ በዚህኛውም ደግሞ የሚወስዳለ ወደዚህኛው ጋር የምንቀጥል ይሆናልና፣ በጣም በጣም የሚያምር ቦታ ነው። ኑ ቃሌ ተራራ ላይ። እዚህ ጋር ደግሞ ሌላ ቦታ አለ። ሌላ መቃኛ ነገር አለች። ችን ቦታ እናያትና ይህንን ምንቃኛለን ማለት ነው። አብራችን ቆዩ። አካባቢ እንዲህ በጣም የሚያምር ነውና፣ እዚህ ቦታ ላይ መምጣትን አታስታጉሉ። እዚህ ጋር እንደምትመለከቱ የድሮ የሚመስል ግንባል ኦ ዋሻ ዋሻው እዚህ ጋር ነው የሚገኘው። ይሄ የድሮ የጥንት ግንብ ነው። በዚህ ዋሻ ውስጥ እንግዲህ ብዙ ታምራትን ሩቅም ቦታ ሰዎች እንደሚሄዱበት ይነገራል። እና ይሄ ነው ዋሻው፣ ፍልፍል ዋሻ ነው እንደምትመለከቱ ደረጃው ራሱ የተፈለፈለ ድንጋይ ነው። ውስጡ ላይም ደግሞ ይህንን የሚመስል ነገር አለው እና መታችሁ ታሪኩን አውቃችሁ ከበረከቱ ተሳተፉ። እንግዲህ ኢትዮጵያዎች ኢትዮጵያ በዋሻ ስርዓትና በዋሻ ግንኙነት በጣም የታወቀች ነች። ይህ እንግዲህ ጥቅጥቅ ያለ ደን ውስጥ የሚገኝ ዋሻ ነው እና በጣም ይገርማል። እዚጋ ያለችው ጽዷ እራሱ እንዴት አድርጋ ዋሻውን ከልላው እንደምትገኝ በጣም ደስ የሚል ነው። ኑ ቃሌ ተራራ ላይ ይሄንን ይመስላል። ከአንጻር ሲታይ እዛ ጋር ገደል አለ። ይሄኛው ማለት ነው። ከዛ በኋላ ተራራ ነው። ወዲህም እንደዛ ነው። እኛ ደግሞ ወደዚህ እንመለሳለን። ዋው የሚያምር መላጣ ጋራ የሚመስል ነገር ነውእና ይሄ ለቪው በጣም ደስ የሚል ቦታ ነው። እንዲህ አምራ ታች፣ እንግዲህ ታሪካዊ የሆነ ግንብ፣ የድሮ ግንብ እዚህ ጋር ይታያል። ምንድን ነው የሚለውን ነገር መመርመር ያለብን ይመስለኛል። እንደነዚህ በጣም ከፍተኛ ቦታዎች ላይ አብያተ ክርስቲያናት የቤተ እምነቶችን በመገንባት በብዛት የሚታወቁት አብርሃና አጽብሃ ናቸው። የዛን ጊዜ ነው ብዬ መናገር ባልችልም ግን ጥንታዊ የሚመስል ነገር እነዚህ በዚህ ቦታ ላይ ይገኛሉ። ይሄ የምትመለከቱት እንግዲህ የተገነባ ግንብ ነው። የመቼ የሚለውን ነገር በእርግጠኝነት መናገር ባልችልም፣ ድንጋዮቹ ግን በውስጣቸው መጣበቅ እየተደረገ እየተገነቡበት ነው።